ወንድም ተባለ እንጂ እህትም ብኩን ሴትም ብኩን ወንድም ቢሆን አንድ ነው። ስለዚህ ዚክሩ ወንድምህን ማውሳት ነው፣ ቢማ በነገር የክረሁ በሚጠላው በሆነው ነገር ማንሳት ጊበ ተብሎ ይጠራል። ህት ማለት ነው፣ ቢማ ወንድማችን፣ ወንድምን ማንሳት ነው። በምን ቢማ የክረሁ በሚጠላው ነገር እንዲወራበት እንደማይወድ እናውቃለን፣ እንደሚከፋው እናውቃለን። እያወቅን እሱ በሌለበት ማውራት ስለሱ ፊሓሊ በሁኔታ

የዛኔ ወደ ሰማይ ሲሄዱ ጅብሪል ሲወስዳችሁ በጣም ብዙ ነገራቶችን አይተዋል። የሚገርም ነገር ባለው እና መረርቱ አለፍኩኝ አሉ። ለይለተ ለሊት እኮ አለፍኩኝ። ኡስሪየ በተወሰደኝ ጊዜ ቢ በኔኮ በተወሰርኩ ጊዜ ለሊት ላይ በተወሰርኩኝ ጊዜ ያኒ ማነው በዛች ለሊት ጊዜ አለፍኩኝ። በምን ቢኡናሲን ያኒ መረርቱ ቢኡናሲን ማለት ነው። በሰዎች አለፍኩኝ። መቸ ለይለተ ኡስሪየ ቢ በኔ ወደ ሰማይ ኢስራእ በሆንኩ ወዲም ወደ ሰማይ በሄርኩበት ሌሊት አለፍኩኝ በሰዎች በሰዎች አሳይቷቸው ነው። በሆኑ ሰዎች አለፉኝ ተሸክፈው ለሁም ለነዛ ሰዎች አዛፊሩ ትልልቅ ጥፍር አላቸው። ማኑ አዛፊር ማለት ጥፍራቸው ረዛዝም ረዛዝም ሆኖ ያደገ ጥፍር ነው አላቸው። ተላላቅ ጥፍር አላቸው። ከምን የሆነ ሚን ኑሐሲን ከነሐስ የተሰራ የሆነ ከነሐስ ማለት ከብረት ማለት ነው ከብረት የተቀጠቀጠው ነው ተቀጥቅጦ የተሰራ የሆነ ጣታቸው ላይ ያን ማለት ነው። ጣታቸው የብረት ነው። የብረት ጥፍር ያላቸው ማለት ነው። የኽሜሽ ሆነ የሚቧጨሩ ሆነው አየኋቸው ቢሃ በዛች በብረት በሆነው በተሰራው በሆነው ጥፍራቸው ውጁሃሁም ፊታቸውን እየቧጨሩ ፊታቸውን እየሞነጨሩ ማለት ነው። ወስዱሮም ከዛሪም ሆዳቸውንም ደሞ እንደዚህ እንደማከክ እያደረጉ ማለት ያን ይሞነጭሩታል። ሆዳቸውን ፊታቸውንና ሆዳቸውን ይሞነጭሩ አየኋቸው አሉ። ቁልቱ በጣም እንደገረበኝና ብዬ አልኩኝ አሉ። ማን ሃኡላ በጣም የሚያስደነግጥ ነገር ነው። ማን ሃኡላኢ እነዚህ ደግሞ ማናቸው? ያ ጅብሪሉ አንተ ጅብሪሉ ሆይ እነዚህ ሰዎች ምን ማናቸው? ምንድን ሰርተው ነው እንደዚህ የሚያደርጉት ብዬ ጠየኳቸው። ቃለ ካለ ብሎ ጂብሪል ሲመልሰላቸው ሃኡላኢ እነዚህ ኩምታችሁ ኩፊታቸውንና ሆዳቸውን ደረታቸውን የሚጭሩት ማው ደረታቸውን የሚቧጭሩት አለነ እነዚ ሰዎች እኮናቸው የእኩሉነ የሚበሉት ሰዎች ናቸው። ልሑመ እናስ የሰዎችን ስጋ ልሑመ ስጋን ናሲ የሰዎችን ስጋ የሚበሉ ናቸው። ዱንያ ላይ ዱንያ ላይ እያሉ የሰዎችን ስጋ ሲበሉ የነበሩ ሰዎች አኸራ ላይ ይህን የሚጠብቃቸው እንደዚህ እያሉነ የሚነሱት ራሳቸውን ፊታቸውን እየቧጨሩ ደረታቸውን እየሞነጨሩ ሆዳቸውን እየሞነጨሩ ነው የሚነሱት። ለሑመናስ ወይቅዑ የሚወርቁ ሰዎች ናቸው። ፊአዕራድህም በክብራቸው ላይ በሰዎች በሙስሊሞች ክብር ላይ የሚሰዳዱ የሚተቹ፣ የሚያነውሩና የሰዎችን ስጋ የሚበሉ ናቸው ብሎ መለሰልኝ አሉ። በጣም የሚያስደነግጥ አሪፍ ነው። የሰዎችን ስጋ መብላት ማለት ነው፣ ህምየት ማለት እኮ ነው። ስብሓነሁ አላሁ ጀለ ወዓላ እንደሚናገረው

ተነሳችሁ ሂዱ እየተባሉ ቁጭ ካለ እኔ ተው ብያለሁ የሚያገባኝ ብሎ ቁጭ አይባልም። ተነስተን መምራት አለብን። ለምን እዛ ቦታ ላይ ሃሜት ሲታማ ሰውየው ተው ብሎ ማን ያኔ ማን ነው የመለሰ ይሆን አካል አላህ ጀለ ወዐላ ጀሃነምን እሳት ከበፊቱ ከፊቱ ያርቅለታል።

ከዛ ደግሞ አንቺ ደሞ እንደዚህ ደሞ ለዘኘቱ እንደ እንዴ ማጣላት ማለት ነው። ነይማ ይባላል። መልእክተኛው ዓለይሂ ሰላም ሀዲስ ላይ በጣም ከባድ ነገር። ተህሪሽ ማለት ማነሳሳት ነው። በሰዎች መካከል ጥላቻን ማነሳሳት በምን ቢነቀሊ በመውሰድ አልከላም ንግግረን በመውሰድ ፊማ በይነሁም በእነሱ መካከል ንግግርን በመውሰድ እገሌኮ እንዲ ካለ ብሎ ይናለኛ ከዛ ደግሞ እንዴ ብለነኛም ደግሞ እንዲንዲህ ብለ ከሰደብነ የሄድና ደግሞ የእኛ ነገር ወስዶና እገሌኮ እንደዚህ ብሎሃል ብሎ ያያይዛል ማለት ነው። ይሄ ነሚማ ተብሎ ይጠራል። በጣም ከባድ ነው። ይህን የሚያደርገው ምንድን ነው? ሀታ ዘንዳ ዩፍሲደ ሊያበላሽ ዘንዳ በይነሁም በነሱ መካከል በሚዋደዱ በሆኑ ሰዎች መካከል ሊያጣላና ጠብል ሊፈጥር ዘንዳ እዚህ መጣና፣ እኮ እገሌ እንድብሉሃል ዝም ብሎ ነው ጓደኛ ነኝ የሚለው እየሰደበህ ነው ይላል። ደግሞ እዛ እንደዚህ አድርጎ ያጣላል ማለት ነው። በጣም ከባድ ነው። ፈቀድ ተበተ በእርግጥም ጸርቋል። ይህም ደግሞ ሴቶችም ላይ ይህም ይበዛል። ብዙ ጊዜ ማለት ሴቶች ይህን ስራ ይሰሩታል እንደዚው ከወንዶች በበለጠ ማለት ነው። ሄዳ እንደዚህ ችኳለችሽ፣ እገሌ ሰደበችሽ። ደግሞችን አላሁ ሳን

ነገር ከዛ እዚህ የሚያዋስድ ሰው ጀነትን አይገባም አሉ። ስለዚህ ከባድ ነው፣ ይዛቸው ጀነት አይገባም። በእሱ ላይ ጀነት ሐራም ናት ነው፣ ጀነትን አይገባ ጀነትን እኮ አይገባም። ነማሙን ህሜት ነገር ከዛ ወዲህ የሚያዋስድ ነማም ይባላል ማለት ነው። የተፈለገበት ጀነት አይገባ ማለት መጀመሪያ ሳይቀጣ ጀነት አይገባ ነው እንጂ ሳታ ላይ ይዘወትራል ማለት አይደለም። ሳታ ላይ አዘወትረውም ከባድ ወንጀል ስለሆነ ተቀጥቶ ይገባል ጀነት ማለት ነው። ኸይረን አራቢዕ

ካፊር ወደ ወደ ካፊሮች ሀገር መጓዝ መሰለ ወደ አሜሪካ ወደ ፈረንጆች ሀገር መሄድ ለምን ሊተነዙሂ ለመዝናናት ተብሎ ማለት ነው እንዝናናት እስኪ ምናምን እየተባለ ባለ ሀብቱ ሁላ ከሙስሊም ሀገር ተነስቶ ሌላ ቦታ ሱብሓነ አላህ ወደ ከሄደት ሀገር ማለት ነው አዎ ወይ ደግሞ ሊትጃረቲ ለንግድ ብሎ ወደ ያኔ ለሰራ ለንግድ ይልና ወደ ካፊር ሀገሮች ይሄዳል ወዴት ወደ አሜሪካ ወደ ሌላ ሀገር አዎ ወይም ደግሞ ሊዲራሳ ወይም ደግሞ ለመማር ትምህርት ወደ ህንድ ሀገር ወደ እንትና

ዶሮረቱን፣ ምንም አጣብቅኝ ውስጥና አስፈላጊ ያለ አይደለ። ዶሮራ ማለት አጣብቅኝ ውስጥ ገብቼ ነው እንጂ ወደዚያ መሄድ አልፈልግም፣ ካልሄድኩኝ ምንም ማድረግ ስለማልችል ነው። እምንልበት ጉዳይ ሳይኖር ዝም ብሎ ሌላ ነገር መሄድ፣ አጣብቅኝ ውስጥ ግዴታ መሄድ ያለብ ካለብን ነዓም፣ በመስፈርት እንመለከታለን ይሄዳል። አሁን ለምሳሌ ወደ አሜሪካ ግዴታ መሄድ ያለብ ዶሮራ ነው ግዴታ ነው ብለን ካልነ፣ በመስፈርት ምንድን ነው መስፈርቱ? ዲኑን እንደፈለገ መግለጽ የሚችል። የማያፈር ከሆነ የማይደበቅ ወከዛሌከ ወደ እስልምናን ሶላት መስገድ አዛን ማለት የሚችል ከሆነ በዲኑ ላይ የሚተማመን ከሆነ ምንም ሹባሃ ዲኒን አልቀይርም፣ ሹባሃ አይሉልብኝም ብሎ የሚል ከሆነ እነዚህ እነዚህ መስፈርቶች ከተሟሉ ዶሩና አጣብቂኝ ውስጥ ከገባ ግዴታ ከሆነ ይሄዳል። እንጂ ግን ሚማ ለይ ሰለሁ ደሩራ ለሱ ምንም ግዴታና አስፈላጊ አስፈላጊ አጣብቅኝ ሰውዩ ሳይገባ መሄድ አጣብቅኝ ውስጥ ለማያስገባ በማያስገባ በሆነ ጉዳይ ወደሌላ ሌላ ወደ ካፊሮች ሀገር መሄድ ክልክል ነው። ወላ ሐጀቲን እንደዚህም ደግሞ ያለምንም ጉዳይ ሐጃ ሳይኖር ነው ማለት ነው። ይሁን ሐጃ ሳይኖር አስፈላጊ ይሁን ሐጃ ሳይኖር ዝም ብለን ለመዝናናት ለንግድ እያልን መሄድ ይሄ ከባድ የሆነ ወንጀል መሆኑን ልናቅ ይገባል። ነው ኸይረን

ቁጥራቸውን ማብዛት ብለን የካፊሮችን ቁጥር እንዳበዛን ነው የሚቆጠረው። ምክንያቱም እነሱ ሀገር ላይ ቁጭ ማለት ካፊሮች ብዙ ናቸው ተብሎ የሚታሰበውና እንደዛ ነው። አንዱ ችግሩ ይሄ ነው። ሁለተኛው ወኹዱ አን መተናነስም ደሞ አለ፣ ዝቅ ማለትም አለ፣ ሊአንዚመትህም ለሚያወጧቸው ህግና ደንቦች፣ አልካፊራ ኩፍር ላለበት ለሆነ ህግና ደንብ፣ ክህደት ላለበት ለሆነ ህግና ደንብ። አሁን ያኔ አመት ባል ማክበር አለባችሁ እኛ ጋር መጫወት አለባችሁ ኢላ አኺር ሊሉ ይችላሉ። ለዛ ህግ መተናነስም ስላለው አይቻልም ነው አይቀመጥም። ከካፊር ሀገር ተነስቶ ወደ ሙስሊም ሀገር ነው እንጂ እሚከደው ከሙስሊም ሀገር ወደ ካፊር ሀገር አይከድም። ሁለተኛው ወለዋጅቡ ግደታው አሉ ሁወ እሱ ነው፣ ከካፊር ሀገር የሚቀመጥ ከሆነ ወልዋጅቡ ግደታው ሁወ እሱ ነው፣ አልሂጅረቱ መሰደር ነው ኢላ ቢላድ አልሙስሊሚን ኢላ ቢላድ ወደ ሀገራቶች አልሙስሊሚን ሙስሊም ወደ ሆኑ ሀገራቶች መሰደር ነው እንጂ ሌላ ነገር አይደለም ማለት ነው። ከካፊር ሀገር ወደ ሙስሊም ከሙስሊም ሀገር ወደ ካፊር ሀገር አይከድም። ከካፊር ሀገር ወደ እስልምና ሀገሮች መረው ለክ ኡስሩ 30 እንደሰለፉ አልሂጅረቱ አልኢንትቃሉ ሚን በለድ ሽርክ ኢላ በለድ እስላም ከሽርክ ሀገር ወደ እስልምና ሀገር መጓዝ ነው። ሂጅራው ግዴታው ነው ወተርኩ መተው ነው ቢላድ ኩፋር የካፊር ሀገራቶችን መተው ነው። ይሄ ነው ግዴታው አለት ያቺ የካፊር ሀገር ፊሃ በሷ ውስጥ ኢዝሃሩን ግልጽ ማድረግ ያለበት የሆነ ለሸዓኢሪ መገለጫዎች አልኩፍሪ የክህደት መገለጫ የክህደት መገለጫዎች ግልጽ ከሚሆኑበት ከሆነው አገር ላይ ያንን አገር ትቶ መውጣት ነው ግዴታው አሉ። ወኢዝሃሩን ግልጽ ማድረግ ያለበት የሆነውን ሌል ሙንከራት መጥፎ ነገራቶች፣ ግልጽ የሚደረግበት መጥፎ ወንጀሎች፣ አለቲ ያቺ መጥፎ ነገር ላዩ ስጠጧው የማይቻል ፈጽሞ የማንችለው የሆነ ትገይር ውሃ እሷን መቀየር የማንችለው የሆነ ብዙ አይነት ሙንከር ከሚሰራበት ሀገር ወጥቶ መህር ነው እንጂ በእጃችን ማስወገድ አንችልም መቼም። ከጠላ ጥጡ ብለን መገድ አንችልም ከካይፋ ሀገር ተቀምጠን። ስለዚህ እንደዚህ አይነት ካለበት ሀገር ትቶ መውጣት ነው እንጂ እዛ መቀመጥ ጥሩ አይደለም። ነው ኸይረን ቃል ላሁ ጀለ ወዓላ ይህን በተመለከተ ምን ይላል? ኢንለዚን እንዛ አካላቶች ተወፋሁሙል መላኢካ መላኢኮች የሚገድሏቸው ይህንቀጽ ሱሉስላስላ ያልፎልናል። ማው ባይፈሰር ራሱ አልፏል። ዛ ላይ ማነው ናለ ነዚ ተወፋሁም መላኢካ መላኢኮች የሚገድሏቸው ዛሊሚ በዳይ የሆኑት አንፉሲሂም ነፍሶቻቸውን በዳይ የሆኑት። በምንድን ነው ነፍሶቻቸውን የበደሉት? ሂጅራ ሳያደርጉ ቀርተው ወደ መዲና ሳይሄዱ መካ ላይ ስለተቀመጡ ዱንያ ላይ ስትቀመጡ ብለው አላቸው መላኢኮቹ። ፊመኩንቱም በምን ሁኔታ ላይ ነበራችሁ? ሲገሏቸው ሩሐቸውን ሲያወጧቸው ምን ላይ ነበራችሁ? እነዚያ የሞቱት ሰዎች ኩና ነበርን ሙስተዓፊን፣ ተጨቁነን ነበረ፣ ፊልአርድ በመሬት ላይ ተጨቁነን ነበረ ብለዋሉ። ቃሉ ብለዋሉ መላኢኮቹ ዋሴአትን ሰፊ አልነበረችም እንዴ? ፈቱሃጅሩ አትሰደዱ ዘንዳ ፊሃ በሷ በመሬቷ በአላህ በፈጠሩ በሆኑ መሬት ልትተሰዳችሁ አላህን በብቻነት የምታመልኩበት ቦታ የለምን? መሬት ጠባብናት እንዴ? አከሪው ነበረን ብለው እኔ ማኑ መለሱባቸው መላኢኮቹ። ፈኡላኢካ እነዚህ ሰዎች አላሁ ጀለ ወዓላ ሂጅራን እየቻሉ የተወሰዎች ዋሁም መቀመጫቸው ጀሃነሙ ጀሃነም ነው መቀመጫቸው። ወሰዓት ከፋች መሲረን መመለሻዋ የከፋች ከሆነችው ጀሃነም ነው መቀመጫቸው። ስለ ኢዘን ሂጅራ ማድረግ ከክህደት አገር ወደ እስልምና ሀገር መሄድ ግዴታው ይሄ ነው እንጂ ከሙስሊም ሀገር ወደ ካፊሮች ሀገር ለመዝናናትም፣ ለንግድም፣ ለምንም ተብሎ አይከድም ነው። ሃ ይሄን ተረዱ አሉ ማለት ይሄን ተረዱ ወልዩዕለም ይታወቅ አሉ። አነሱ ክና መቀመጥ እኮ ፊ ቢላድ ልኩፋሪ በካፊር ሀገራቶች ውስጥ መቀመጥ ወል እኽቲላጡ መደበላለቅ ቢህም በካፊሮች መደበላለቅ አሉ። ቀር በእርግጥም ዩአዲ ያደርሳል ቢልኢንሳኒ በሰው ልጅ እኮ ቢማዕና የሰው ልጅ ያደርሰዋል እዛ ሄዶ የሚቀመጠውን የሚደበላለቃቸውን ያደርሰዋል። ወዴት ኢላ መወደቴ ወደ መውደድ አልካፊሪን ካፊሮችን ወደ መውደድ ያደርሰዋል። ካፊሮችን እንዲወድ ያረገዋል ወመዋላቲም እነሱን እንዲረዳ ያረገዋል እንዲያግዝ ያረገዋል ማለት ነው፣ እነሱን እንዲወዳጅ ማለት ነው። ወልዕያዙ ቢላህ በአላህ እንጠበቃለን፣ ከዚህ ካፊሮችን ከመውደድና ና ካፊሮችን ወዳጅ አድርጎ ከመያዝ ብለው ተናገሩ። ስለዚህ ትልቅ የሆነ ሙንከር ነው። ወደናም ከሙስሊም ሀገር ወደ ኩፋር ሀገር አይከድም በር ከካፊሮች ሀገር ወደ